ቅዱስ ምሁራን ያርሟቸዋል። እኔ እኛ ሳናረማችሁ እዚህ ይሄን እንደ ናሙ ጭቅላታቸው ቀጥል ቀጥል። ዮሐንስ ወንጌል ወይም ዮሐንስ ራዕይ ምዕራፍ አንድ ከቁጥር ሰባትና ስምንትን አውጣልኝ። ሲሆን ሰባትና እዚጋ አሁን ብሎ ይናገራል። ያለውና የነበረው የሚመጣውን ሁሉን የሚገዛ ጌታ አምላክ፣ አልፋና ኦሜጋ እኔ ነኝ ይላል። በትክክል እዚህ ጋር ቅድም አሁን አምላክ የሚለውን ጌታ ማለት ነው ብለህ ነግረኛልና እዚህ ጋር ምን ትላለህ? ጌታ አምላክ ብሎ ገልጾታል። በትክክል ብሎና ብሎ ግልጽ አድርገሃል። ግን ኢየሱስ አይደለም። አዘጋሚ ነው። ምንድን ነው የሚለው? ቁጥር ስምንት ቁጥር ሰባት አንብብልኝ። ቁጥር ሰባት ከዛ ጀምር፣ ያስረዳል። ከቁጥር አንሺ። እንደዛ ከሆነ ከቁጥር አራት ጀምር። ከቁጥር አራት ላይ ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው አለ በዙፋኑ ፊት ካለው ከሰባቱ መናፍስት ከታመነው ደግሞ ምስክር ከሆነ በኩር ከሆነ ከምድር ገሳች ከኢየሱስ ክርስቶስ ጸጋና ሰላም አለ። ከሶስት አካላት ጸጋና ሰላም እያቀረበ ነው። ካለውና ከነበረው ከሚመጣው አንድ፣ በዙፋኑ ፊት ካሉ ከሰባቱ መናፍስት ሁለት፣ ከዛ በኢየሱስ ክርስቶስ ብሎ ሶስት። ስለዚህ ካለውና ከነበረው ከሚመጣው ፊት ተባለ፣ የመጀመሪያ አብ ነው። አብ ይመጣል። በነገራችን አብ ይመጣል። መንፈስ ቁጥር እያለ እያለ እያለ መጣ ስለ ኢየሱስ አወራ። ስለ ኢየሱስ ልጀመር ቀጠል ቁጥር ስድስት ላይ መንግስትንም ለአምላኩና አባቱ ይው እዚህ ጋር ኢየሱስ አምላክ እንዳሉ ላይ ይናገራል። አሁን ይህን አልነገርከንም፣ ግን ልናወራ ሌላ ጊዜ። አሁን ዋናው እያወራንበት ያለው ስለ አምላክነቱ ስለሆነ በዛን ቀጥል አይሻል ውሽ ያለ ችግር ግን ኢየሱስ እዚህ ጋር ሲናገር አምላክ እንዳለው ተናግሮ ነው የሚቀጥለው። እሺ፣ ከዛ ቀጠለና እሱን ሌላ ጊዜ ብናወራበት ጥሩ። እሺ፣ ችግር የለውም። ከዳመና ጋር ይመጣል አይንም ሁሉ ያ ያውጉት የሚያይቷል የምድር ይሄ ማን ነው፣ በደመና ላይ የሚመጣው? ስለ ኢየሱስ ነው የሚያዩት። ስለ ኢየሱስ ነው አይደል? አዎ፣ ስለ ኢየሱስ ነው። የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን አለ ጨረሰ። በቃ ስለ ኢየሱስ የሚያወራበት ባት አለቀ። አሜን ብሎ ዘጋ። ከዛ ቁጥር ስምንት ላይ አዲስ ሀሳብ ቁጥር ስምንት ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ማነው የሚለው ያለው እዚህ ጋር? እዚህ ጋር አሁን ለምሳሌ ከአብዱል ከሪም ጋር እያወራ ያለው ልጅ እኔ ክርስቲያን ነኝ ይላል ብል ማነው ክርስቲያን እያለ ያለው? ከአንተ ጋር የሚያወራው ልጅ። እንደዚህ ነው የተጠቀሰው። እዚህም ጋር ያለው እና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ እዚህ ጋር ይላል የተባለው ማለት ያለው ነበረው ሁሉ የሚገዛ ጌታ አምላክ። ኢየሱስ አንድም ቦታ ሁሉን የሚገዛ ጌታ አምላክ ተብሎ ተጠርቶ አያውቅም። ማነው ሲባል እዚህ ላይ አብ ነው። አብ ሁሉን የሚገዛ ጌታ አምላክ ነው። ላሳይክ አስበጫ አብ ይላል ነው የተባለ እውነት ነው። አይ ሁሉን የሚገዛ አምላክ ነው አብ፣ እውነት ነው። አብ ነው። አይተን ቦታ ላይ አብ ይላል ነው የተባለው። ያለውን ሁሉን የሚገዛ ጌታ አምላክ አልፋ እና ኦሜጋ እኔ ነኝ ይላል። ማ ያለው ነው? የሚመጣው የሚለውን እስኪ አንድ ዜር ልጠይቀህ። የሚመጣው አሁን ኢየሱስ ክርስቶስ ለፍርድ እንደሚመለስ ታምናል አይደለ? አብ ይመጣል ለፍርድ። የሚመጣው ማን ነው የሚፈርደው? አብ በኢየሱስ በኩል ወይ ደማ ተቀበለው አልኩ? ፍርድን ተቀበሉ ነው። አምላክ ኢየሱስ አይደል የሚፈርደው? መጥቶ ፍርድን ተቀብሎ እኮ ነው። ለማስረጃ ልስጥህ። በነጭ ዙፋን ፍርድ ማለት በመጨረሻው ዘመን መጨረሻ ላይ የሚመጣው ነው ማለት ለፍርድ የሚመጣው ነው። እየሰማኸኝ ነው? አዎ፣ እየሰማሁህ ነው። ያን ሰው ወንጌል ምዕራፍ አምስት ቁጥር ሃያ ሁለት ላይ ፍርድን ተቀበለ ኢየሱስ ይላል። ስልጣን ተቀበለ ነው የሚለው ኢየሱስ ስልጣን ተቀበለ ነው እንጂ ስልጣን አታመጣም ለመፍረድ ስልጣን እንዳለው ነው የምትፈልገው። ተቀብሏል ስ ተቀብሎ ነው ያለው ነው ተቀባይ ነው። አሁን ተቀባይ ነገር አምላክ ለማምለክ ትስተት ነው። አትበልሽ እንደዛ እኮ አሁን እኮ ዊዝ ኤቪደንስ ነው አሱን የምትነግረኝ አሁን ከኤቪደንስ አንጻር ስል አሁን ማለት ሳላቅ ብከተል ልክ ነህ። ምክንያት ማስረጃ ባይኖረኝ ጥሩ ነበረ። ማስረጃ ዮሐንስ ወንጌል ማስረጃ ሊሰጠው ነው ዮሐንስ ወንጌል ምዕራፍ አምስት ቁጥር ሀያ ሶስት ላይ ሰዎች ሁሉ አብ እንደሚያከብሩ ወልድን ያከብሩ ዘንድ ፍርድን ሁሉ ፍርድን ሁሉ ለወልድ ሰጠው ይላል። ይሄ ፍርድን አብ ለማሰጠው ለወልድ ሰጠው ይላል። ስለዚህ ኢየሱስ ፍርድን አምላክ ቢሆን ኖሮ ፍርድ በራሱ ይኖረው እሱ ጋር ኮንቴክስቱን አሁን ታስረዳኛለህ። አሁን ምን መሰል ያለው እሱ ጋር ማለት ነው አንድ ዜታስኛለህ። ባይብሉን ፕሊስ እሺ፣ አውዱን እንመልከት። እሱ ጋር እንትን አይደለ የሚለው ምንድን ነው የሚለው አሁን አብ አውጣ ልኝ ነበረ። አባ አንድ ስኮ አይፈርድም አለ። እዚህ ለማን ሰጠው ሲባል ለወልድ ሰጠው ይላል። ያው ተቀበለ። ይወልድ ወልድ ምንድን ነው? ስልጣን ተቀበለ ነው። ራሱ ስልጣን። ይሄ እኮ ከመምጣቱ ጋር ምን አያያዘው ነው አሁን መጥቶ የሚፈርደው እርሱ ነው አይደለ? ክርስቶስ የሚመጣው ስልጣን ተቀበለ እያልኩት አንተ ሰው ምን ሆነ አለ። ስልጣን አምላክ አምላክ ስልጣን አይቀበል እንበል፣ ስልጣን ተቀበለ እንበል። ያልኩት መጽሐፉ ነው የሚለው እኮ እሺ፣ ልቀበልህ እሺ። ግን አሁን ይህንን መልስልኝ የሚመጣው ማን ነው? እሺ፣ ፍርድን ለመፍረድ ስልጣን የተቀበለው የሚመጣው ማን ነው? ስልጣን የተቀበለው ወደ አውዱ ስንመጣ ወደ ቅድም ወደ አንስና ነው ስንመጣ እሺ፣ ራእይ ሀያ አንድ ሀያ ሁለትን ላሳይ ከዛው ራእዩ ካልገባ ራእይ ሀያ አንድ ሀያ ሁለት ላይ ግልጽ እንዲሆንልህ ራእይ ሀያ አንድ ሀያ ሁለትን ልክፈትና ላሳይ። ይኸው እዚህ ጋር ራእይ ሀያ አንድ ሀያ ሁለት ላይ ያው ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸዋል። ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸው። ሁሉን የሚገዛ ጌታ አምላክ ማን ነው? በጉ ማን ነው? አሁን በቃ ግልጽ ያደርግልሃል። ለቅድሞ አሁን የተባለው ምንድን ነው ያለው? የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል ማን ነው ያለው? ይሄው እዚህ ጋር ሁሉን የሚገዛ ጌታ አምላክ የተባለው አካል ነው ከኢየሱስ ተነጥሎ ነው ያለው። በጉ ኢየሱስ ነው፣ ሁሉን የሚገዛ ጌታ አምላክ ሌላ ነው፣ አብ ነው። እሺ ካልሆነ ቃል በቃል ሁሉን የሚገዛ እግዚአብሔር ነው ያሉበትን አሳያለው ከፈለግ ስለዚህ አሁን ማለት ነው ምን መሰለህ፣ አሁን ከቅድም ጀምሮ እና እና እያሉ በሚያያዙ ነገሮች መካከል ወደ ሁለት አካላት ነው እየከፈላችሁት ያላችሁ እናንተ ማለት ነው። አሁን እዚህ ጋር ጌታ አምላክና በጉ ናቸው የሚለው ናቸው። ስለዚህ ሁለት ናቸው ማለት ነው። እኔ ተነስቼ አይደለም ያልኩ፣ አውዱን ያነበው ሁሉን የሚገዛ ጌታ አምላክ እና ለምሳሌ ሁሉን የሚገዛ ጌታ አምላክ እና መቅደሷ ነው ቢባል ልክ ነህ፣ ስለ አንድ ፐርሰን ነው የሚያወራው። ግን ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸው ናቸው አለ። ናቸው ለብዙ ነው የምንጠቀመው። አብድልከሪም እና አንተ ክርስቲያኑ ወገን ሰው ናቸው፣ ሁለት ሁለት ፐርሰን ነው የሚያሳየው። እዚጋ ናቸው ሲል በጉ ኢየሱስ ነው፣ ሁሉን የሚገዛ ጌታ አምላክ አብ ነው። ቃል በቃል ደግሞ ላሳይክሽ ሁሉም የሚገዛ ጌታ እግዚአብሔር ሆ ያሉበት ቀጥታ ማለት ነው ያለን ሁሉም የሚገዛ አምላክ አብ አደለም እያልኩ አደለም አሁን። እሺ እኔ ደግሞ እያልኩ ያለሁት አልፋና ኦሜጋ እኔ ነኝ ይላል ስንባል ማን ይላል ተባለን፣ ኢየሱስ ይላል አደለም የተባልነው። ያለውና የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ እያለ ነው ተባለን፣ ማን ነው እያለ ያለው ስንባል፣ ሁሉን የሚገዛ ጌታ አምላክ ስለዚህ ሁሉን የሚገዛ ጌታ መልክ ማን ነው ብለህ መጽሐፍ ቅዱስ ላይ ስንፈልግ እግዚአብሔር ከኢየሱስ የተለየ አካል እኮ እሱን ላሳየህ። አሁን ይህንን ለመመለስ እየሰማኸኝ ነው። ይህንን ለመመለስ ምን አለመሰለህ እሺ፣ ሊቅ አንተ አን ነው። ጥቅስ በቃ ማለት አሁን መንገድ እየሰማኝ ነው። ይቅርታ አሁን ስላስደከምኩ ጾመኛ ስለደከመ ሌላ ጊዜ ማውራትም እንችላለን። ወደ የሚገዛ ጌታ አምላክና በጉ መቅደሷ ናቸው ብሎ ነጠለ ለሁለት ሁሉ። ጌታ አምላክ ብሎ ሌላ ነው ኢየሱስ ሌላ ነው። አንተ ለእኔ ነው። ሮበርት ማውስ የሚባል ትልቅ ስኮላር የራእይ መጽሐፍ የሚለው መጽሐፍ ላይ ራሱ ላይ ሲናገር አስ ዲቫይን ሪስፖንስ ቱ ዋት ሃቭ ቢን ጋድ ሴድ አባውት ክራይስት ን ሂዝ ሪሌሽን አስቀምጠና ጋድ ሂምሰልፍ ናው ስፒክስ አለ ራእይ አንድ ስምት ላይ ራሱ ነው ዲክሌርስ ሄዝ አስ አልፋ ነው ጋድ ሂምሰልፍ ራሱ ነው የተናገረው። ስለሆነ ቁጥር ፍልስፍና እንዳይመስልህ ነው፣ ራሱ ትልቅ እንትን ነው ይሄ። አሁን ይሄ ደግሞ ዳላስ ቴዎሎጂካል ሴሚናሪ ላይ አስቀመጠ። ከዛ ዚስ ቨርስ ኮንቴንስ ዘ ፈርስት ፕሮፌቲክ ዲቫይን ፕሮክላሜሽን ወደ ያስቀምጥና ኦፍ ተ ቡክ ዊች አለና፣ ይኸው እዚህ ጋር ፋዘር አይታይም። ፋዘር ጋድ ፋዘር ስለ አብ ነው እዚህ ጋር አብ፣ ስለ አብ ነው ማለት ነው። አንተ ስለ ኢየሱስ ተረዳው፣ ግን አሁን ይህንን ማለት ነው። ምን ያሳየኛል መሰለህ ይሄ አሁን ስላሴ አካላት ላይ አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው። ስለዚህ እነዚህ ሁለቶቹ በተመሳሳይ ስም ተጠሩ ማለት ነው። አብንም ጌታ አምላክ አለ፣ ወልድንም ጌታ አምላክ አለ። ወልድ ጌታ አምላክ የተባለበት አንድም ቦታ የለም። አንድም ቦታ ማለት እዚህ ክፍል ላይ አብ ነው የተናጋሪው ብሎ ነው እንዳለ ያስቀመጡት። እኔ አስረድደው፣ እኔን አትመነኝ። ግን እነዚህ ሙስሊሞች አይደሉም፣ ክርስቲያን እስኮለሮች ናቸው። እንደሱ እራሱ አብ ነው እዚህ ጋር ያወራው፣ ምክንያቱም መካድ አይችልም። እዚህ ግልጽ ላይ ኢቭን፣ እንደውም አንድ ግልጽ ላድርግ። ሉቃስ ወንጌል ላይ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ያለው ነው ይላል። ዙፋን ተቀባይ ኢየሱስ ነው፣ የአባቱን የዳዊትን ዙፋን ይሰጠው አይተዋል አብ ነው። ስለዚህ የተለ ቦታ ላይ የለም። ግጋ ምንድን ነበር? ጌታ አምላክ የሚል ነገር እሺ። ሌላ ማስረጃ ልስት ለአምላክነቱ፣ ቀጥል። እኔ ነገር ያለው ቀዳ የሁለት ነገር እንዳትረሳ ወገኔ። እሺ፣ ሌላም ጊዜ ከኔም ጋር ባትገኛ፣ ሌላም ቦታ መትሄድ ለብቻ በህሊና ስታሰብ፣ ሁለት ነገር እንዳትረሳ። እየሱስ አምላክ ነው የሚል ነገር ካገኘ ወይ አውዱ ላይ ለኢየሱስ አይደለም ወይ ሲተረጎም ስህተት ነው።